የተለያዩ ርዕሰ ጉዳዮችን እናነሳለን። ዛሬ የሚደረጉ ጨዋታዎች ያሉ ከዛ በተጨማሪ ደግሞ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችንም እያነሳሳን ቆይታን እናደርጋለን። ስለ ትልልቆቹ ክለቦች እንነግራችኋለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ስትቆዩ ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታን እንድታደርጉ ብቻ ነው በአክብሮት የምንጋብዘው የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረሰን ቆይታን እናደርጋለን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁ ይህን ትቆዩም በአክብሮት ነው የምጋብዘው። አርሰናልን የተመለከቱ መረጃዎችን ወደ እናንተም እናድርስ ውድ ቤተሰቦቻችን። አርቴታ አንድ ሀሳብን አጋርቷል። አሁን ላይ በጥሩ ደረጃ ላይ እንገኛለን ሲል ነው ሚኬል አርቴታ ሀሳቡን የሰጠው። የአርሰናል ዋና አሰልጣኝ ሚኬል አርቴታ የዛሬ ተጋጣሚያቸው ብራይተንን ለማሸነፍም እንዲሁ አስቸጋሪ ቡድን መሆኑንም ጭምር ነው የጠቀሱት። እንግዲህ የተለያዩ ጉዳዮችን አንስቷል ከዛሬው ጨዋታ ጋር በተያያዘ ብራይተን በደንብ የሰለጠነ ቡድን ነው ሲሉ አርቴታ ይናገራሉ። እነሱን ማሸነፍም አስቸጋሪ ነው። ከትልቅ ቡድኖች ጋር ያላቸው ውጤትን አይታችኋል። ከባድ ጨዋታ እንደሚጠብቀንም ጠንቅቀን እናውቃለን ሲልም ጭምር ነው የተናገረው። ስለ ቡድኑ ያነሱት አሰልጣኙ ትልቅ ዋንጫ ማሸነፍ ከፈለክ ይህንን መንፈስ በቡድኑ አስተሳሰብ ውስጥ ማስረጽ ይኖርብሃል ሲልም ጭምር ነው የተናገረው። አክሎም አሁን ላይ በጣም ጥሩ ደረጃ ላይ ነን፣ ነገር ግን ስለ ዋንጫ የማስብበት ጊዜውም ገና ነው ሲልም ጭምር ነው የተናገረው። ሁሉም ጨዋታ ከባድ እንደሆነ ጠንቅቀን እናውቃለን ብለዋል ሚኬል አርቴታ። እንግዲህ ከጨዋታው በተለየ ግን የተለያዩ ርዕሰ ጉዳዮችንም እንዲሁ አንስተዋል። ስለ ማክስ ዶመን ያነሳቸው ጉዳዮች ያሉ የእሱን ፓስፖርት በየቀኑ ብናይ በጭራሽ አናጫውተውም ነበር ሲሉ ወጣቱ አማካይ ማክስ ዶመንን ሀሳባቸውን ሰጥተዋል። ነገር ግን ልምምድ ላይ የሚያደርገውን ነገር ደግሞ የምታይ ከሆነ እሱን ማጫወት ግዴታ እንዳልሆነም፣ ያ ካልሆነ ግን ማየት እንደማትችል ጭምር ነው የተናገረው ና በጣም ድንቅ ተሰጥኦ እንዳለው ጭምር ነው የተናገረው። ስለዚህ እንግዲህ ይህ ተጫዋች ለወደፊቱም የአርሰናል ኮከብ መሆን የሚችል አይነት ተሰጥኦ ያለው ተጫዋች እንደሆነ ጭምር ነው ሀሳቡን የሰጠው አሰልጣኝ ሚኬል አርቴታ ነው ሀሳቡን የተናገረው። ሌላኛው ፔፕ ጓርዲዮላም ይናገራል። እንግዲህ ፔፕ ሲናገር አርሰናሎች ለብዙ አመታት ጠንካራ ነበሩ በዚህ ጊዜ የሚያሰባስብ እንዴት መሻሻል ና እንዴት ደግሞ ዋንጫውን መቅረብ እንደሚችሉም ጠንቅቀው ያውቃሉ ሲልም ጭምር ነው የተናገረው። ካለም ልምድ በመነሳት መቀጠል አለብኝ፣ ይሄ የኔ ተሞክሮ ነው። በሴፕቴምበር ከዓለም አቀፍ ጨዋታዎች ረፍት በፊት በደረጃ ሰንጠረዡ አስራ አራተኛ ደረጃ ላይ ስንሆን ተጨንቅ የነበር። ነገር ግን አርሰናሎች ሁሉንም ጨዋታዎች ያሸንፈው ፕሪሚየር ሊጉን ካሸነፉ እንኳን ደሳላችሁ ማለት ብቻ ነው የምችለው ሲልም ጭምር ነው አሰልጣኝ ፔፕ ጓርዲዮላ የተናገረው። ነገር ግን እኛም ጠንክረን መመለስ ይኖርብናል፣ መፎካከርም ይኖርብናል ሲልም ጭምር ነው ፔፕ ጓርዲዮላ። ሀሳቡን እየሰጠም የሚገኘው ዳቪድ ራያ በአውሮፓ ሊጎች መረቡን በማስጠበቅም ቀዳሚ ተጫዋች እንደሆነ እየተገለጸ ነው ዳቪድ ራያ በዚህ ውድድር ዘመን በአውሮፓ አምስቱ ታላላቅ ሊጎች በሚባሉት በተወዳጁ የእንግሊዝ ፕሪምየር ሊግ በስፓኒሽ ላሊጋ በጀርመን ቦንደስ ሊጋ በጣሊያን ሴሪ እና በፍሬንች ሊጓን በሚደረጉት በሁሉም ውድድሮች ከሚገኙ ሌሎች ግብ ጠባቂዎች በላይ ለስድስት ጊዜ መረቡን ያላስደፈረም ወይም ስድስት ጨዋታዎች ላይ ክሊንሺት አስመዝግቦ ነው መውጣት የቻለው በአጠቃላይ እስካሁን ድረስ 9 ጨዋታዎችን ነው ያደረገው ሶስቱ ጨዋታዎች ላይ ብቻ ነው ጎል የተቆጠረበት ከዛ ውጪ ባሉት ጨዋታዎች ላይ ግን ክሊን ሺት አስመዝግቧል ይህም የአርሰናልንም የተከላካይ መስመር ጥንካሬንም ሳንገልጿ እናልፍም እንዲሁ የግብ ጠባቂው ዳቪድ ራያ ማስተዋጽዎች አሉበት እስካሁን ደስ ሶስት ግቦች ብቻ ነው የተቆጠሩበት በፕሪምየር ሊጉ እሱም በሊቨርፑል አንድ ለዜሮ በተሸነፉበት ዶሚኒክ ሶቦስ ላይ ያስቆጠረው ግሩም ቅጣት ምትጎል ከዛ በተጨማሪ ከኒውካስል ዩናይትድ ጋር በነበረው ጨዋታ ሁለት ለአንድ ባሸነፉበት መርሃ ግብር ኒክ ቮልት ማዴ ባስቆጠረበት የማዕዘን ምት የተሻገረችዋን የጭንቅላት ኳስ። ከዛ በተጨማሪ ደግሞ ኤርሊንግ ብራውት ሃላንድ ያስቆጠረው በጨዋታ ያስቆጠረው ጎል። እነዚህ ሶስት ግቦች ብቻ ናቸው አርሰናል ላይም ዳቪድ ራያ ላይም የተቆጠሩት። በአጠቃላይ እንግዲህ እስካሁን ድረስ ሶስት ግቦች ብቻ ነው የተቆጠሩበትና በአውሮፓ ታላላቅ ሊጎች እስካሁን ድረስ ብዙ ክሊንሺቶችን ያስመዘገበው ግብ ጠባቂ ሆኗል። ዳቪድ ራያ በአጠቃላይ ስድስት ክሊንሺቶችን በዚህ ውድድር ዘመን ማስመዝገብ የቻለ ተጫዋች ሆኗል። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ወደ እናንተና ድርስ የቶፕ ሲክስ አጨራረስ ተቀባይነት ይኖረዋል ወይ? ለማንቸስተር ዩናይትድ በርካቶች የሚጠብቁት ጉዳይ ነው። ማንቸስተር ዩናይትድ በዚህ የውድድር ዓመት ከአስቸጋሪ አጀማመር በኋላ አሁን ላይ በጣም በጥሩ የውጤት ጉዞ ላይ እንደሚገኙ ይታወቃል። ባለፉት ሶስት ጨዋታዎች ተከታታይ ድል ማድረግ ችለዋል። ካለፉት አምስት ጨዋታዎች የተሸነፉት አንዱን ብቻ ነው፣ አራቱን በድል ነው ያጠናቀቁትና በጣም በጥሩ ሁኔታ እየተመለሱ እንደሚገኙ ነው እየተመለከትን የምንገኘውና ሆኖም ግን ምንም እንኳን ክለቡ አሁንም በጥሩ ውጤት መስመር ላይ ቢገኝም በዚህ የውድድር አመት እንግዲህ ምን ያክል ውጤቶችን ያመጣሉ ወይ በትልቁ የሚታይ ነው የሊጉን ዋንጫ እንደማሳካት ያሉ ስኬቶች በእቅድ ውስጥ በጭራሽ የሌሉ ናቸው ማንቸስተር ዩናይትድ በዚህ የውድድር አመት እንግዲህ እንደዚህ አይነት ነገሮችን እንዳላቀደም ከዚህ በፊት ሲገለጽ ነበር የፕሪምየር ሊጉን ዋንጫ ለማንሳት ቢያንስ ሶስት የውድድር አመታት እንደሚጠብቁ የሚያሳዩ መረጃዎችን ሲያወጡ እንደነበርና እቅዳቸውም እንደዛ እንደሆነ ሲታወቅ የነበረ ጉዳይ ነው። ስለዚህም እንደዚህ አይነት እቅዶች የሉም። የማንቸስተር ዩናይትድ ከፍተኛ የስራ አመራሮች የሆኑት ኦማር ቤራድ ከዛ በተጨማሪ ደግሞ እነ ጄሰን ዌልኮክስን ጨምሮ የሩበን አሞሪን ቡድን በዚያው የውድድር አመት በሊጉ በቶፕ ሲክስ ውስጥ ገብቶ ካጠናቀቀም ትልቅ ስኬት አድርገው እንደሚመለከቱት ጭምር ነው መረጃዎች እያሳዩ የሚገኙት። ምክንያቱም አምና በጣም አስከፊ የነበረውን የውድድር አመት አሳልፈዋል። 15ኛ ደረጃን ይዘው ነው ያጠናቀቁትና ዘንድሮ ማንቸስተር ዩናይትድ እስከ ስድስተኛ ቶፕ ሲክስ ውስጥ ገብቶ ማጠናቀቅ የሚችል ከሆነም ትልቅ ስኬት እንደሚሆን ነው ለጄሰን ዊልኮክስና እንዲ ኦማር ቤራድ እየተናገሩ የሚገኙት። ይሄ ለማንቸስተር ዩናይትድ ከዚህ በፊት ለነበረው ለምናውቀው ትልቁ ማንቸስተር ዩናይትድ ስኬት ሆኖ ባይታሰብም፣ ነገር ግን ከነበራቸው አምና ከነበራቸው የውጤት ማጣት በአንጻሩ ግን ዘንድሮ ላይ ይህንን ደረጃ ይዘው ማጠናቀቃቸው የተሻለ ሊሆን እንደሚችልና በሚቀጥሉት የውድድር አመታት ወደ ፕሪሚየር ሊጉ ፉክክር ውስጥም ለመመለስ ፍላጎት እንዳላቸው የሚያሳዩ መረጃዎች ነው። ስካይ ስፖርት የተባለው የመረጃ ምንጭ በስፋት እየገለጸ የሚገኘው በያዝነው የውድድር ዓመት በፕሪምየር ሊግ እንደ ብሩኖ ሚጌል ፈርናንዴስ የግብድሎችን የፈጠረም አንድም ተጫዋች የለም። ፖርቱጋላዊ አማካይ በሊጉ 24 የግብድሎችን መፍጠር ችሏል። ና ከምናውቀው ሚና ወደ ኋላ ፈግፍ ጎን ቢሆን እየተጫወተ የሚገኘው ነገር ግን ለቡድኑ የጎል እድሎችን በመፍጠር ረገድም አሁንም በትልቁ የሚነሳ አይነት ተጫዋች እንደሆነ እየተመለከትን እንገኛለን። ና ይህ ተጫዋች በትልቁ አሁንም ስራዎችን እየሰራ ነው የሚገኘው። 24 የግብ ድሎችንም መፍጠር የቻለ ተጫዋች ሆኖ እንዳለ ነው የተመለከት ነው። ማንቸስተር ዩናይትድ የስቱትጋርቱን አማካይ የሆነው አንጀሎ ስቲለር ላይ ትልቅ ፍላጎት እንዳለው የሚያሳዩ መረጃዎች እየወጡ ነው። የ24 ዓመቱ ተጫዋች በጀርመን ቡንደስ ሊጋ ጥሩ ብቃት እያሳየ ሲሆን በጀርመን ብሔራዊ ቡድን ውስጥም ዓለም አቀፍ ደረጃውን የጠበቀ ተጫዋች መሆኑን አሳይተዋል። በፍሎሪያን ፕሌተንበርግ ዘገባ መሠረትም እንግዲህ አሁን ላይ ማንቸስተር ዩናይትድ እድገቱን መከታተሉን ቀጥሏል። እናም ወደፊትም እሱን ለማስፈረም ሊሞክር እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ተጫዋቹ የውድድር ዘመኑ መጨረሻ ላይ ለዝውውርም በጣም ክፍት እንደሆነ ተዘግቧል። የጀርመኑ ክለብ የመልቀቂያ አንቀጹን መግዛት ከቻለ ከ50 ሚሊዮን ዩሮ በላይም ሊያስወጣ ይችላል። አንጀሎ ስቲለር ከሊቨርፑል ጋርም ስሙ የሚያዝ አይነት ተጫዋች እንደሆነ ነው የተነገረው። ማንቸስተር ዩናይትድ በመሃል ሜዳ ላይ የበለጠ አካላዊ ጥንካሬንና የመከላከል ሽፋንንም መስጠት የሚችል አይነት ተጫዋችም ያስፈልጋቸዋል እና ጀርመናዊው ዓለም አቀፍ ተጫዋችም እጅግ በጣም ጥሩ ተጨማሪ ሊሆን ይችላል። እሱ እንግዲህ አሁን ላይ በጣም ጥሩ ተጫዋች እንደሆነ ቁጥሮቹም ያሳያሉ። መነጋገርም እንግዲህ እንደጀመሩና በቅርቡ መነጋገር በደንብ እንደሚቀጥሉም ጭምር ነው ዘገባዎች የሚያሳዩት። አንጄሎ ስቲለር በጆሽዋ ኪሚች ጭምር በጣም በቴክኒክ ጠንካራ አማካይ ተብሎ ተወድሷል። በዓለም ላይ ካሉ ትልልቅ ክለቦች ጋርም መጫወት የሚችል ብቃት እንዳለው ምንም ጥርጥር የለውም። እናም አንጄሎ ስቲለር የውድድር ዘመኑ መጨረሻ ላይ በሙያ ውስጥም ቀጣዩን ደረጃ ለመውሰድም ትልቅ ፍላጎት እንዳለው ጭምር ነው እየተገለጸም እንደሚገኝ መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድን መቀላቀል ለአንጄሎ ስቲለርም ተስማሚ ሊሆን ይችላል ተብሎ በርካቶች የሚያምናሉ። እነሱ በዓለም ላይ ካሉ ትልልቅ ክለቦች አንደኛው ናቸው። እናም ብቃቶቹን በከፍተኛ ደረጃ ለማሳየት የሚያስችል መድረክም ሊሰጡት ይችላሉ። በእንግሊዝ ውስጥ መደበኛ እግር ኳስን መጫወት የበለጠ እንዲያድግ ሊረዳው ይችላል። ሁኔታው እንዴት እንደሚሆንም መታየት ያለበት ጉዳይ ይሆናል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ከከፍተኛ ክለቦች ጋር መወዳደር ከፈለገ በቡድን ውስጥም የበለጠ ጥራትም ያስፈልጋቸዋል። እንደ አንጀሎ ስቲለር ያለ አስተማማኝ የተከላካይ አማካይ ማስፈረም ተስማሚ ይሆናል። የውድድር ዘመኑ መጨረሻ ላይም በይፋዊ ጥያቄ ፍላጎታቸውን ይከተሉ እንደሆነ መታየት ያለበት ጉዳይ ይሆናል ተብሎ ነው የሚጠበቀው። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። ፌዴሪኮ ኪየዛ ይናገራል፣ በሊቨርፑል ቤት መቆየትና ሁሉንም ነገር ማሸነፍ እፈልጋለሁ ሲል ነው ፌዴሪኮ ኪየዛ ሀሳቡን ዛሬ የካራባኦ ካፕ አራተኛ ዙር ጨዋታቸውን ያደርጋሉ። ሊቨርፑል ዛሬ ከክሪስተል ፓላስ ጋር ነው ጨዋታውን የሚያደርገው። ምሽት አራት ሰዓት ጋር በአምስት ሲል በአንፊልድ ስቴዲየም የሚደረግ መርሃ ግብር እንደሆነ ይታወቃል። ይህ ጨዋታ እንግዲህ አንፊልድ ላይ ነው። ክሮግ ፓውሰን ደግሞ ይህንን ጨዋታ በመሃል ዳኝነት እንደሚመሩት ነው መረጃዎች የሚያሳዩት። ሊቨርፑል ለመጨረሻ ጊዜ ባደረገው ያለፉት አምስት ጨዋታዎች አንድ ብቻ ነው ማሸነፍ የቻለው እና ይሄ ደግሞ ጨዋታ ለሊቨርፑል ሊከብድ እንደሚችል በርካቶች ይጠብቃሉ። ክሪስታል ፓላስ ጠንካራ ቡድን እንደሆነ ይታወቃል። ምክንያቱም ከዚህ በፊትም በኮሚንሽልድ እነዚህ ሁለት ቡድኖች ተከናኝተው የኮሚንሽልድ ዋንጫን ክሪስታል ፓላስ ሊቨርፑልን አሸንፎ ማሸነፉ የሚታወስ ነው። ክሪስታል ፓላስ እንደ ሊቨርፑል ሁሉ ወጥ አቋሙ ላይ አይገኝም። እናም ክሪስታል ፓላስ ካለፉት አምስት ጨዋታዎች አንድ ጨዋታ ሲያሸንፍ፣ አንድ ጨዋታ አቻ ወጥቶ ሶስቱን ጨዋታዎች ደግሞ የተሸነፈ ቡድን እንደሆነ የሚታወቅ ጉዳይ ነው። ሊቨርፑል በዘንድሮ የውድድር ዘመን ከፍተኛ የጉዳት ዝርዝር ካስተናገዱ የፕሪምየር ሊግ ክለቦች መካከል ቀዳሚው ነው። አሰልጣኙም አርነ ስሎት ተገማች ቡድን ላለመሆን ሲል እንደፈለገም ተጫዋቾችን እያቀያየረ መጠቀምም አልቻለም። በክሪስታል ፓላሱ ጨዋታ ደግሞ ግብ ጠባቂው ማማርዳሽቪሊ፣ ኢብራሂማ ኮናቴን ጨምሮ ያሳረፋል ተብሎ ነው የሚጠበቀው። ጂኦቫኒ ሊዮኒ፣ ባጀቲች፣ አሊሰን ቤከር፣ ጀረሚ ፍሪምፖንግ እንዲሁ፣ ዳንስ ግራቨንበርች፣ አሌክሳንደር ኢሳክ ና ከርቲስ ጆንስ በጉዳት ምክንያት ምናልባት በዛሬው ጨዋታ ላይ ግልጋሎት ላይ ሰጡ ይችላሉ ተብለው የሚጠበቁ የሊቨርፑል ተጫዋቾች ናቸው። ስለዚህ በዛሬው ጨዋታ ምናልባት በግብ ጠባቂነት ጆርጂ መማርዳ ሼቪሊን የሚያሳረፈው ከሆነ ሶስተኛውን ግብ ጠባቂ ውድመንን በቋሚ ግብ ጠባቂነት ሊጠቀም ይችላል ተብሎ ይታሰባል። ኮነር ብራድሌ፣ ጆ ጎሜዝ፣ ቨርጅል ቫንዳይክ እና ሚሎስ ኪርኬዝን በተከላካይ ስፍራ ላይ ሊጠቀም ይችላል። በዚህ ረድ ና ጥሩ እንቅስቃሴን ለሊቨርፑል እያሳየ የሚገኘው ዶሚኒክ ሶቦስ ላይ በዛሬው ጨዋታ የሚኖራል ተብሎ ይታሰባል። ከአሌክሲ ማካሊስተር ጋር ፍሬድሪኮ ኪየዛ፣ ፍሎሪያን ቬርትስ፣ ኮዲ ጋክፖ ና ሁጎ ኤኪቲኬ በዛሬው ጨዋታ ምናልባት በቋሚነት ይሰለፋሉ ተብሎ ግምቶች የተሰጣቸው ተጫዋቾች ናቸው። በክሪስታል ፓላስ በኩልም ወደ አቋማቸው ለመመለስ የዛሬውን ጨዋታ የግድ ማሸነፍና ወደ ሜዳ የሚገቡትም ለማሸነፍ እንደሆነ ይታወቃል። ዲን ሄንደርሰን በግብ ጠባቂነት ይኖራል። ሪቻርድ እንዲሁ ደግሞ ላክሮስኪ እና ጊሄ ከሙኖስ፣ እንዲሁ ከማዳ አደም ዋርተን እና ሚቼል ሳር ፒኖ እና ዣን ፊሊፕ ማቴታ በዛሬው ጨዋታ በኦሊቨር ግላርሰኑ ክሪስታል ፓላስ በኩል ልንመለከታቸው የምንችላቸው ቋሚ አስተላልፍ ውስጥ ሊገቡ የሚችሉ ተጫዋቾች ናቸው ተብለው ግምቶች እየወጡ ነው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። የሀያ ዓመቱ ወጣት ተከላካይ ቼማ አንድሪያስ በጀርመን ስቱት ጋርት እያሳየ ባለው ድንቅ እንቅስቃሴ ምክንያት ከዘንድሮ የክለቡ ፈራሚዎች መካከል የተዋጣለት ግዢ በመባል አስደናቂም ስም ተሰጥቶታል። በሪያል ማድሪድ አካዳሚ ካስቲያ ያደገው ቼማ አሁን ላይ በጀርመን ቡንደስሊጋ ለስቱት ጋርት አስገራሚ ግልጋሎትን ነው እየሰጠ የሚገኘው። ተከላካዩ በጀርመን ቡንደስሊጋ ቡርን ውስጥም እስከ 2030 ድረስ የሚያቆየው ውል ያለው ሲሆን ወደ ሪያል ማድሪድ ለመመለስ ሁኔታዎች አንዳንድ ቅድመ ሁኔታዎች ተቀምጠውለታል። ሪያል ማድሪድ ተጫዋቹን መልሶ በ2026 ተጫዋቹን መልሶ መግዛት ቢፈልግ 13.5 ሚሊዮን ዩሮ መክፈል ይኖርበታል። በ2027 ወደ በርናቢው መመለስ ቢፈልግ ደግሞ 18 ሚሊዮን ዩሮ የመግዛት አማራጭ አለው። ነገር ግን ይህ የገንዘብ መጠን በሚቀጥሉት ዓመታት እንደሚጨምር የተነገረ ሲሆን እንዲሁም ወደ ሪያል ማድሪድ ከተመለሰና ድንገት ደግሞ ማድሪድ ሊሸጠ ቢል ስቱትጋርት ከሽያጩ ላይ የተወሰነ ድርሻንም እንደሚያገኝ ጭምር ነው። ፍሎሪያን ፕሌተንበርግ መረጃውን እያጋራ የሚገኘውና ተጫዋቹ ግን በስቱትጋርት ቤት በጣም ድንቅ የሚባል ጊዜን እያሳለፈ እንዳለ ነው መረጃዎች እያሳዩ የሚገኙት። ኬሊያን ምባፔ የባለፈው ዓመት የአውሮፓ የወርቅ ጫማ አሸናፊ መሆኑ የሚታወቅ ሲሆን፣ ሽልማቱንም በዕለተ አርብ በይፋ እንደሚቀበል ተረጋግጧል ብለዋል ማርካ ባወጣው መረጃ ስለዚህ የፊታችን አርብ የአምና የአውሮፓ ምርጡ እንግዲህ የከፍተኛ ግብ አስቆጣሪ የሚለውን ሽልማት ያሸነፈበትን ሽልማት እንደሚቀበል ነው ማርክ የተባለው የመረጃ ምንጭ የገለጸው። ሲቲንም በዚሁ እንመልከት። ከቆሙ ኳሶች ተጠቃሚ መሆን እፈልጋለሁ ብለዋል ፔፕ ጓርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ሁሉም በመረጠው መንገድ የመጫወት መብት አለው በማለት ይናገራል። አሰልጣኝ ፔፕ ጓርዲዮላ የተወሰኑ ቡድኖች እንደ አርሰናል በቆመ ኳስ ጎል ለማግባት መሞከር ስለመቻላቸው ተጠይቀው ነበር። ፔፕ ጓርዲዮላ በምላሻቸው ሁሉም ቡድን የራሱ ጫወታ መንገድ አለው ያሉ ሲሆን ያንን ማድረግ ደግሞ መብታቸው ነው ብለዋል። አክሎም እንደኔ ግን ከቆመ ኳስ ተጠቃሚ መሆንና ጎሎችን ማስቆጠር እኔም እፈልጋለሁ ሲልም ጭምር ነው ፔፕ ጓርዲዮላም የተናገረው። የቼልሲንም ጉዳይ እናንሳ። ኤንዞ ማሬስከ የሰጡትን ሀሳብ ነው የምንመለከተው። ኤንዞ ማሬስከ የተለያዩ ጉዳዮችን አንስቷል። ካነሳቸው ነጥቦች መካከልም ለእኔ የቆሙ ኳሶች የጨዋታው አካል ናቸው ከነሱ ግቦችም ታገኛለ። ስለዚህ መጠቀማቸው ችግር ነው ብዬ አላምንም። መልካም ዜናው ከአርሰናል ቀጥሎ ከቆሙ ኳሶች ብዙ ግቦችን ያስቆጠረው ቡድን እኛ መሆናችን ነው ብሏል። እንግዲህ በዚህ ውረድር ዓመት በርከት ያሉ ግቦችን ከቆም ኳስ በማስቆጠር አርሰናል በቀዳሚነት ተቀምጠዋል። ሁለተኛ ደረጃ ላይ የተቀመጠው ግን ቼልሲ እንደሆነ ይታወቃል። ነገር ግን አሁን ላይ ከቆሙ ኳሶችም ሆነ ከክፍት ጨዋታዎች ውስጥ ጎል ማስቆጠር ትንሽ እየተቸገርን ስለሆነ ስለምናስቆጠርባቸው መንገዶችም መጠናትና ጥያቄ መደረግም ያለበት ይመስለኛል ሲል ነው ማሬስካ የተናገረው። የአሰልጣኞች ማህበር ስብሰባ ነበር፣ እዛ ፕሮግራም ላይ አንጌ ፖስት ኮግሉ ነበር። እናም ከኖቲንግሃም ፎረስት ጋር በመጫወታችን በፊት ነው ያገኘሁትም፣ እንዲህ አልኩት አንጌ ፖስት ኮግሎ ቡድኑ ከዩናይትድ ጋር ባደረገው የዩሮፓ ሊግ የመጨረሻ አስር ደቂቃ ጨዋታ ካልሆነ በስተቀር አምስት ተከላካይ አድርገህ ስትጫወት አይቼ ካላውቅም። ሳቀና እንዲህ ብሎ መለሰልኝ፣ ልክ ነው። እኔ አምስት ተከላካዮችን አድርጌ መጫወት በጣም እጠላለሁ፣ ነገር ግን የመጨረሻዎቹ 10 ደቂቃዎች ስለነበሩና ዋንጫውን ማሸነፍ ስለነበረብን ምንም ችግር የለም አልኩኝና ያደረኩት። ከዛም ምንም እሺ አልኩኝና ለዋንጫ ስለሆነና ስለሆነ ነው እንበልና። ከዚያ ግን ኖቲንግሃም ፎረስት ላይ አምስት ተከላካዮችን አድርገስ ስትገባ አየሁክ። እኔ ደግሞ አንተን ከመቅጠም አራት ተከላካዮችን አድርጌ ሁሉንም ነገር አዘጋጅቼ ነበር። ከዛም ሄጄ ጓዶቼን እንዲሁ እቅዳችን ሙሉ ተውት፣ ምክንያቱም ምንም ፋይዳ የለውም። ተጋጣሚያችን አምስት ተከላካይ ከኋላ መደርደር ጀምሮ አላልኩኝ። ስለዚህም አዲስ መላ መዘየድም አለብን አልኩኝ። ማሻሻልና መማር ያለብን ነበር። በየቀኑ ለተጫዋቾቹ የምነግራቸውም ነገር ነው። ቡድኖች አሁን ላይ ከምንገጥማቸውን በፊትም የሚጫወትበትን መንገድ እየቀየሩ ነው እና ምናልባት ባለፈው የውድድር ዘመን ስኬታችን ምክንያቱም ለምሳሌ ሰንደርላንድ የዘጠኝ የፕሪሚየር ሊግ ጨዋታዎችን ከጅምሩ አምስት ተከላካዮችን አስገብቶ ተጫውቶ አያውቅም። እነሱ ወደፊት ሲጫወቱና ባለፉት አስር ደቂቃዎች መከላከል ሲፈልጉ ብቻ ነው አምስት ተጫዋቾችን የሚጫወቱት። ነገር ግን ከጨዋታው መጀመሪያ ጀምሮ በጭራሽ፣ በመልበሻ ክፍል ውስጥ ተጫዋቾችን ለማሞቀም ከመሄዳቸው በፊት አምስት ሲሆኑ ተመልክቻ አለው። እኔም ተመልሼ የሰንደርላንድ አጠቃላይ ቅድ ሳይከሽፋ አይቀርም ምክንያቱም ሳያቸው መሃሉ ላይ ይሁን ከኋላም አምስት ሰው ለመደርደር ያቀሩት፣ ስለዚህ ጨዋታው ከመጀመሩ በፊት ሙሉ እቅዳችንን መቀየር አለብን አልኳቸው። እናም ቀየር ነው፣ ነገር ግን ውጤት አላመጣንበትም። ምክንያቱም ለተጫዋቾቹ በጣም ከባድ ነበር። ጨዋታው ሲጀመር ጥቂት ደቂቃ ሲቀር የሀሳብ ለውጥ ማድረጋችን ለሽንፈት ዳርጎናል ጎናል ሲልም ጭምር ነው አሰልጣኝ ኤንዞ ማሬስካም የተናገረው። ጄሚ ካራገር አርሰናል በዚህ ውድድር ዘመን የቻምፒየንስ ሊግ ዋንጫ ሊያሸንፍ የሚችልበትን ምክንያት አስረድቷል። ጄሚ ካራገር አርሰናል እንግዲህ በዚህ በአውሮፓ ቻምፒየንስ ሊጉ ጠንካራ ቡድን እንደሆነ አሳይቷል። በተለይ አትሌቲኮ ማድሪድን አራት ለዜሮ ያሸነፍበት ጨዋታ ደግሞ በርካቶች አድንቀውታል። ይድል ሚኬል አርቴታና ቡርኑ የዲየጎ ሲሞኔን ቡድን አሳማኝ በሆነ መልኩ በማሸነፍም ጠንካራ አቋም ያሳዩበት እንደሆነ ይታወቃል። አትሌቲኮ ማድሪድ በመከላከሉ ጥንካሬ የሚታወቅ ቡድን ቢሆንም አርሰናል ግን በዛ ጨዋታ ላይ ምህረት አላሳያቸውም። በጋብርኤል ማጋላሽ ቪክተር ዮኬሬሽና ማርቲኔሊ ግቦች አራት ለዜሮ አሸንፈዋል። በአውሮፓ ውስጥም ደግሞ የአርሰናል ብቃት የበለጠ ጠንካራ ሆኗል። ያት አትሌቲኮ በግልጽ እንግዲህ ማሸነፋቸው ታክቲካዊ ብስለታቸውን ብቻ ሳይሆን ከተፎካካሪነትም ወደ እውነተኛ ተወዳዳሪነትም መለወጣቸውን የሚያሳይ አመለካከትም ለውጥም ጭምር ነው። ካራገር እንደዚህ ያሉ ብቃቶችም ምክንያቶች እንደሆኑ አጽንኦት ሰጥቷል። አርሰናል ከዚህ በኋላ ደግሞ በቻምፒየንስ ሊግ ተሳታፊ ብቻ ሳይሆን እውነተኛ ተወዳዳሪም ጭምር ነው። ጄሚ ካራገር አርሰናል የቻምፒየንስ ሊግን ለማሸነፍም ተወዳዳሪ ነው ብለዋል። በሜትሮ ስፖርት ዘገባ መሰረት ካራገር አርሰናል በዚህ ውድድር ዘመን በቻምፒየንስ ሊግ ለሚያገኘው ስኬትም የመከላከል ጥራቱ ምክንያትም ሊሆን እንደሚችል ይሰማዋል። የአሁኑ የአርሰናል ቡድን ቻምፒየንስ ሊግን ካሸነፈው የ2005 የሊቨርፑል ቡድን ጋርም አነጻጽሯል። ካራገርም የዚያ ቡድን አካል እንደነበር የሚታወስ ነው። ካራገር ሲናገር አሁን ይህንን ቡድን ስመለከት በመከላከል ረገድ ምን ያክል ጠንካራ እንደሆነ አያለሁኝ። የእኔ የሊቨርፑል ቡድን የቻምፒየንስ ሊግን ሲያሸንፍም በአጥቂነት በጣም ጥሩ ቡድን አልነበረም፣ ነገር ግን በመከላከል በጣም ጠንካራ ነበርን። ይህ ደግሞ ሁልጊዜም እድል ይሰጣል። በተለይም ወደ ጥሎ ማለፍ ደረጃና የሁለት እንግዲህ ጨዋታዎች ሲደርሱ በመከላከል ረገድ ጠንካራ ከሆኑ ሁልጊዜም እድል ይኖራል። ስለዚህም አርሰናል ይህንን ውድድር ማሸነፍ የሚችለው አራት ወይም አምስት ቡድኖች መካከል አንዱ አድርጌ እመለከታለሁ። ከቡድኑ አወቃቀር አንጻር አርሰናል በከፍተኛ ደረጃ ለመወዳደር የሚያስፈልጉትን ምሰሶዎችም ያሉት ነው። ከሁሉም በላይ ለመከላከያ ቦታቸውም ተጨማሪ ተጫዋቾችን ጨምረዋል። ክሪስቲያን ሞስኩዌራን ማስፈረማቸው በመሃል ተከላካይ ቦታ ላይ ሌላ አማራጭ ይሰጣቸዋል። በግራ ተከላካይ ቦታ ላይ ደግሞ ሪካርዶ ካላፊዮሪ እና ማይልስ ሉዊስ ስኬሊ ለቋሚነት ቦታ መወዳደር የሚችሉ በቂ ብቃት ያላቸው ተጫዋቾች ናቸው። ጁሊያን ቲምበር እና ቤን ዋይት ደግሞ ለቀኝ ተከላካይ ቦታ እየተፎካከሩ ነው። የቡድን ሚዛናዊ ሊሆን ከኋላ ደግሞ ደህንነት ከመስጠቱም በላይ ወደፊት በሚደረጉ እንቅስቃሴዎች ላይ ፈጠራንም ያቀርባል። በዚህ የውድድር ዘመን ከአስራ ሁለት ጨዋታዎች ውስጥም አርሰናሎች በሚያስደንቅ ሁኔታ ዘጠኝ ጊዜ ግባቸው ሳይደፈር አጠናቀዋል ሲልም ጭምር ነው የተናገረው። አደም ዋርተን በፕሪሚየር ሊግ ውስጥ በጣም ከሚፈለጉ ወጣት አማካዮች አንዱ ሆኖ በፍጥነት እየወጣ ነው። እናም ክሪስታል ፓላስ የሱን አቋምና ዋጋ ሙሉ ለሙሉ የተረዳ ይመስላል። ከቲቢ አር ፉትቦል በተገኘ ዘገባ መሰረትም ፓላስ አደም ዋርተንን ከ100 ሚሊዮን ፓውንድ በላይ በሆነ ዝውውርም ወደ አርሰናል ከሄደው ዴክላንድ ዋይስ ጋር የሚነጻጸር ልዩ ትውልድ ተሰጥቶ ያለው ተጫዋች ተደርገው ነው የሚመለከቱት። ስለዚህም ደግሞ ሞይስ ካይሴዶም ከ100 ሚሊዮን ፓውንድ በላይ በሆነ ዝውውርም ቸልሲን እየተቀላቀለ ሲሆን ይህም ደግሞ ክሪስታል ፓላስ የአደም ዋርተንን የገበያ ዋጋ ለመወሰን ከግምት ውስጥ ያስገባባቸው ነገር ነው። የደቡብ ለንደኑ ክለብም የ21 ዓመቱን ተጫዋች ላይም መደበኛ የዋጋ መለያ ባያስቀምጥም እሱን ለማስፈረም የሚፈልግ ማንኛውም አካል አርሰናል ለዴክላን ራይስ እና ቸልሲ ለካይሴዶ ከከፈሉት ጋርም ተመሳሳይ የሆነ ትልቅ ገንዘብ መክፈል እንዳለበት ያምናሉ። ክለቡ በትልልቅ ዋጋ ባይሰጥም አቋማቸው ግልጽ ነው፣ አደም ዋርተን በዝቅተኛ ዋጋ አይሸጥም። በእርግጥም ስለ ግምቱ የሚደረጉ ውይይቶች ወደ ዘጠኝ አሃዝ የሚጠጉ ሲሆን ከ100 ሚሊዮን ፓውንድ በላይ ክፍያ እንደሚያስፈልግም ይጠቁማሉ። ግሬም ቤሊ በቲቢ አር ፉትቦል ላይ ሲናገርም ምንም እንኳን 100 ሚሊዮን ፓውንድ የዋጋ መለያ ባይደረግበትም ክሪስታል ፓላስ በእድሜው ደረጃ በዓለም ላይ ካሉ ምርጥ ተጫዋቾች ጋርም እኩል የሆነ ተጫዋች እንዳላቸው ያምናሉ። እናም ብዙዎች ደግሞ በዚህ ይከራከራሉ ብዬ አላስብም። ፓላስ ሊዘዋወር ትልቅ ክፍያም እንደሚያስፈልገው ጠንቅቀው ያውቃሉ። በዓለም ላይ ካሉ አንዳንድ ከፍተኛ ክለቦች እንግሊዛዊው አማካይ ላይ ክትትል እያደረጉ ነው። ማንቸስተር ዩናይትድ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ እና ባየር ሚኒክ በሙሉ ወደፊት የክሪስታል ፓላሱን ኮከብ ለማስፈረም ጥረት ያደርጋሉ ተብሎ ነው የሚጠበቀው። ፓላስ በበኩሉ ለወደፊቱ እሱን ለማቆየት ምቹ ሁኔታ ላይ ያለ ይመስላል። እናም ክለቡ እስከ 2027 ድረስም በሴል ሐረስ ፓርክ እንዲቆይም የሚያደርግ አዲስ ኮንትራት ለመፈረምም ክፍት ነው። ይህ የድርድር አቋማቸውም ያጠናክራል። ለአደም ዋርተን ወደፊት ምን እንደሚሆን መተት ያለበት ቢሆንም አማካዩ ላይ እየጨመረ በመጣው ፍላጎት ምክንያት ግን ፓላስ በጥንቃቄም እየሰራ እንዳለ ነው መረጃዎች እየወጡም የሚገኙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ የአዲስ ስፖርት የምሽቱ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለ ተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኘውናል። ስላደመጣችሁኝ፣ ስለ ተከታተላችሁኝ አብራችሁኝ ስለነበራችሁም እጅግ ከልብ አድርጌ ነው የማመሰግነው። ፎአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኘው ይሆናል። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።